ለማንኛውም እንቺ ወረቀት ስንቅ ትሆናለች። ተቀማሎ ደስ እንዴ፣ ቪዲዮ እንዳለ ታውቃላችሁ። ሲጀመር ይሁን ማን እንደሆን ካሳየሃለሽ፣ ያምሻል እንዴ። ቆይ ማን አይቶናል? ወደዚህ ስንገባ ሆምብላ ማለት ነው። ሆምብላ እያንዳንዷን ነገር የምትፈጽመው ታውቂያለሽ። እኔ ስህተት እንድሰራ ነው። በነገራችን ላይ ሆምብላ የሆነ የሚከታተልን ሰው አለ ማለት ነው። ሰላም፣ ጤና ይስጥልኝ። በመላው ዓለም የምትገኙ ወደ ማዶት ጉራጌዋ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደና ናችሁ? አይ እኔ ያለው እግዚአብሔር ይመስገን በጣም ደና ነኝ። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ትንሽ ትንሽ ጠፍቻለሁ መሰለኝ ሰሞኑ እንግዲህ ነገሮች ለማስተካከል እየሞከርኩ ነበረ። ለዛ ነው የጠፋሁት ማለት ነው። እና ሁሉም ነገር ወደ ሰላም ይመጣሉ ብዬ አስቤ ነበረ። ነገር ግን በጣም በሚያሳዝን ነገር ዛሬ ደስ የሚል ነገር ይዤላችሁ አልመጣሁም። ምክንያቱም ሰላሙን አልፈለጉትም፣ ሽብሩ ነው የፈለጉት። እና ስለዚህ እኔም እንግዲህ ሳልፈልግ በግዴ ወደ ጸቡ ተጋብዣ ያለው ማለት ነው። ስለዚህ ዛሬ ኤቢን አገኘዋለሁ። ያሉበት ድረስ፣ የት እንዳሉ ተነግሮኛል። ያለበት ድረስ ሄጄ ይህንን ወረቀት መስጠት ስላለብኝ ለሱ ይህንን ወረቀት ሰጠዋለው ማለት ነው። ብዙዎቻችሁ ከዛ በፊት መፍትሄ ብላችሁ የምታስቡት ነገር ነግራችሁ ነበር። እንደዚህ ብታረጊ፣ እንዲህ ብታረጊ፣ ለምን እንደዚህ መፍትሄ እኮ አለሽ፣ ሴት ይዞ አንቺ ላይ መግባት አይችልም ብዙ ነገር ስትሉ ነበር። እና ያው እኔም ነግሬያቸዋለሁ። ለምን ስታገስ እንደነበረ ተናግሬያለሁ። አደላ ለልጄ ስል ነው ልጄን ያላባት ማሳደግ አልችልም ብዬ ነበር እና ነገር ግን እችላለሁ እችላለሁ ያለ እሱ ልጄን ማሳደግ እችላለሁ። እና ስለዚህ ዛሬ የጥሪ ወረቀት የፍርድ ቤት ወረቀት ልሰጠው ነው ማለት ነው። ይህንን ወረቀት ሰጠዋለሁ፣ ጉዳዩ ወደ ሕግ መሄድ ስላለበት። ልጅቷም ከዚያ አልወጣም ብላለች፣ እሱም እንደማትወጣ አስረግጦ ስለነገረኝ ስለዚህ እኔ ሁለት ቤት ደግሞ ደባል ሌላ ሴት ውሽማውን ቤት እያመጣ መቃጠር ስለሌለብኝ ወደ ሕግ ወስጄዋለሁ ማለት ነው። ስለዚህ ይህንኑ ወረቀት ወስደን አብረን ለኤቢ ወይም ለአቤኒዘር እንሰጠዋለን ማለት ነው። እንደምታዩት እዚህ ጋር ወረቀት ይዣለሁ። ይህንን ወረቀት የመጥሪያ ወረቀት ነው እና አብረን ብንሰጠው የተሻለ ነው ብዬ አስባለሁ። ምክንያቱም ማስረጃ እስካሁን እየተጠቀምኩ ያለሁት ቪዲዮዎች ስለሆኑ አሁንም ይህንን ወረቀት ስሰጠው ቪዲዮ አስፈላጊ ስለሆነ ነው መቅረጽ የፈለግኩት እንጂ እኔ ነገሮችን በውስጥ ነበረ መጨረስ የምፈልገው። ሆኖም ብዙዎቻችሁም ስለተጨነቃችሁ ለብዙዎቻችሁ መልስ መስጠት ስላልቻልኩኝ ብዙ ሰው ስለሆነ የሚያወራኝ ይህንን ወስጄ እሰጠዋለሁ ማለት ነው። ስለዚህ እዚህ ላይ ስለቅ፣ ሁሉም ነገር አብረን የምናይ ይሆናል።

እምባይ ታበሰ ሰዎች ሳያደምጡኝ ቃሉ ሳይገባቸው፣ እምባ ብቻ ነበር አይን የሚመስላቸው። የእምባዬን ፊደሎች አምላኬ ተረድቶ እምባዬን ጠረገ ልጁን መች ረስቶ። መግባት ይቻላል? ማነገር እንዴት እ ማን ነገር ነው እዚህ ምን አንድ ነበራችሁ ምናምን ሳይ ለምን ሰላም አልላቸውም? በዚህ በኩል ሳልፍ ብዬሽ እኮ ነው። የነገር ሰው ከብሰው አለ እንደዚህ ማለት ነው ብያችሁ ነበር እኮ ከኔ የትም አምለጣችሁም እያንዳንዱ እንቅስቃሴያችሁ አውቃለው ብያችሁ ነበር በመጀመሪያ ደረጃ ማለት ነው አልፈለጋችሁም እኔ እንግዳ መቀበል አይነሳው አይደለሁም ብለሽ ከቤት አስወጣሽም በቃ ቤቱ የኔ የራሴ ነው አይመለከታችሁም ብለሽ አስወጣሽም እኔ ከአንቺ ጋር ሌላ ፍላፊ መካፈት ስለማልፈልግ ይሄው አዲስ ኑሮ አጣጥመ እየኖርክ ነው። ምንም የሚጣጣም ነገር የለም። አሁን ምን ፈለገ ነው አሁን? እሺ እንደዚህ እየተከተል ናፈቃችሁኝና በተለይ ቤዛ በጣም ናፈቀችኝና አላያት ሲጀመር ከሷ ጋር ምንም የሚያነጋግር ጉዳይ አለሽ? ነገሮችሽ፣ ችግሮችሽ ከኔ ጋር ናቸው አይደል? አሁን አትጨቃጨቅ

እንደዛ ታድርጊን ነበረ። ስለዚህ ላንተ እኮ ሻንጣ መወርወሩ ተመቸህና እንደፈለግ አሸሸ ገዳሜ ያልክ ነው አይደለ? እኔ እንግዲህ ከዚህ በኋላ ሌላ ንግግር ማውራት አልፈልግም። በቃ ውሳኔሽን አሳወቀሽኛል አሳወቀሽኛ። አንቺ የሚበጅሽ ከእህትሽ ጋር መሆን እንደሆነ ተናግረሻል። አንተ ደግሞ የሚበጅህ እሷን እዚህ ቤርጎ ለበርጎ ይዞ መንከራተት ነው አይደለ? ማዲ አንቺ በፈልገው ኖሮ ቀድሜ አደርገው ነበር። ቀድሜ እሷን ላንቺ ሳላሳይ አሲዛት ነበረ እሺ አሁን ምን እያደረጋችሁ? አንቺ የሚመለከትሽ ጉዳይ ነው። ስለዚህ ተመችቶሃል ማለት ነው ውጪ። እኔ ምንም ተመችቶኛል አልተመቸኝም እሱ የራሴ ጉዳይ ነው። አይ እኔ ማወቅ ፈለኩኮ ምቾትን ታቃላ። የምን ነገሮችን ቀስ ብለሽ? እኔ እኮ አሁንም እየጮኩ አይደለም በጸባይ ዘናብዬ ፈታብዬ እያወራው እኔ ነው እሱ ነው ጸብጸብ እያለው ያለውና ምን ምንድን ነው ምን እያስተማርሽው ነው ጸብጸብ እያስተማርሽው ነው እንዴ? አይ ጸባዩ ተቀየረብኝ ያደረባክሽ? ፉንፉና በዛ። ምንም የተቀየረ ነገር ብትያዙ እኮ ከአንድ ፍኝ የማትበልጡ ናችሁ። የትም ከእኔ መደበቅ ምንም እንትን የምትሉት ነገር የላችሁም። እንደዚህ ባታስረግጥ ነው። እኔ በጣም ማለት ነው በጣም እየታገስኩኝ ታውቂያለሽ። በጣም ማለት ነው ኦቨር፣ እኮ ኦቨር ታገስከኝ። በስመ አብ ጎበዝ እኮ ነህ። አቤት፣ አቤት፣ አቤት ትዕግስት ደሞ አታፍርም። አሁን እኮ መደበቅ ነበረብህ፣ እንደው እንደዚህ መጥቼ እጅ ከፉ ሲይዝ መደበቅ ነበረብህ እንጂ እኔ ለምን የሚደበቀው ቢደበቀው። በትዳር ላይ ትዳር ደርበህ እንደዛ ነው መታሰበው። አሁን እውነትህን ነው። እና እንደፈለክ ስትሆን ቤዛን ይዣት ልሄድ ነው። እሱ በጣም ደስ የሚል አሳብ ነው። በነገራችን እኮ ምሳ ምናምን ልጋብዛት እና ግን አንተን አልፈልግም እሷን ብቻ ይዤ ልሄድ ብለህ ትፈቅድልኛለህ? ከእኛም አልፎ ብዙ ሰው አየሁት። ይሄ እኮ ትንሽ ነገር ነው። ገና ብዙ ነገር አለ። ይሄ ትንሿ ናት፣ የመጀመሪያ ስቴፕ፣ ትንሽ ጥቂቷ ማለት ነው። ቀጣዩማ ገና የሚጠብቃችሁን አላወቃችሁም እናንተ ማዲ በዚህ ልክ ባታስቢ ግን ጥሩ ይመስለኛል። እና አንዳንቺ ላስብ፣ በጠባቡ ላስብ። ለማንኛውም እንቺ ወረቀት ስንቅ ትሆናለች አለች። ያዛት የምን ወረቀት? አልተማርክም? ስትታዩ ያው ተምራችሁ አልተማራችሁ ነው የምትመስሉት ግን ጀመር ንግግርሽን ግን ደስ ይላል። እኔን እየቀሰቀስሽ ሌላ አይነት ነገር ውስጥ ለመክተት ነው። ምን ነው ምንድን ነው ሌላ ነገሩ? አላማሽ ስለገባኝ ነው በነገራችን ላይ። ዝም ብዬ እያየሁሽ ለማሳሳት ነው እንደዚህ አይነት እርምጃዎች። ማሳሳት ማለት ጉልበት ልትጠቀም ምን ማለት ነው? ያስረክሽ አንቺማ፣ ነፃነትሽ አውጅልሻለሁ እንጂ ምንም። የምርሽን ነው የውሸቴን ነው? በቃ እስከዚህ ድረስ ነው እንዴ? ታዲያ ምን ውሽማውን ይዞ ከተማ ለከተማ ለሚዞር ሰውማ ከዚህ በላይ መታገስ እኮ ማለት ነው። ፌ የምር ነው። ምን ችግር አለው? በነፃነት ውሽማሽን መውሰድ አትፈልጊም? አንድ በጫሶ ኦኬ። ስለዚህ አጋጣሚ ነበር የምትፈልጊው ማለት ነው አንቺ እና እኔ። አስመሰለባት። አዎ፣ አጋጣሚ ነው እየጠበቀች ያለችው ማለት ነው። እኔ ነገሮችን ከአንቺ ለመደበቅ አልሞከርኩም። እያንዳንዷን ነገር በግልጽ ነው ለማድረግ እየሞከርኩ ያሉት። የአንቺ ፍላጎት ግን ይሄው አሳየሽኝ። ግን የተደበቀ ነገር አለ፣ የተደበቀ ነገር አለ። ከእኔ የደበቅከው ብዙ ነገር አለ። ወይስ ማል ሰማ ነው የሚመስል። ለምን ግን ተረጋግተሽ ታስቤ አይሻልም? እንደዚህ በልህ በልህ ከምንሄድ ለኔም ላንቺም እኮ የሚጠቅመው ተረጋግተን ማውራቱ ነው። እናት አንቺ አስበሽበት አልመሽበት ሁለት ቤት ለመሆን የመጣሽ ሴት ነሽ። እኔ ደግሞ ለሁለት ቤት መኖር የማልፈልግ ልጄን በነፃነት እንደፈለኩ ማሳደግ የምፈልግ ሴት ነሽ። ሶ ያላንተ መኖርን መልስላ፣ በጣም ማለት ነው። የአንቺ ነገር እየበቃ መጥቷል። ስለዚህ ወልሽ፣ እኔ ከዚህ በኋላ ከአንቺ ጋር እንትን አልልም። ምን አትልም? አይቁጭ ምን አትልም ነው አሁን አንተ በእንትን በእንትን በእንትን በእንትን ተይዘህ ከምትሄድ በክብር ወረቀቱን ተቀብለህ። የሚያስገድደኝ የሚያስገድደኛ አካል የለም። በነገራችን ላይ ምንም የሰራው ወንጀል የለም። የህግ አካል ግን ግዴታ አስቀድዶ ማንቁርጥህን ይዞ ይወስዳል እኮ የለም። በነገራችን ላይ አስመሰለብሽ ግን በጣም ትልሽ ማለት። በዚህ ልክ ግን መሰብ አልነበረብሽ። አሁን ምን ፈለግሽ? እኔ ይሄን ወረቀት አልቀበልሽም። ጀመር ይሄን ወረቀት ለላከው አካል እንደማልቀበል ይለሽ ነገር ያለው። ምን ብዬ ልንገራች? እኔ አምባገነኝ ነኝ። ውሽማዬን በትዳሬ ላይ ደርቤ መኖር የምችል ወንድ ነኝ። ስለዚህ ስለዚህ ወረቀቱን አልቀበልም ብሏል። የምን እድል ከተተተለች ይሄው፣ አሰብዮሽ እዚህ መኖራችንን አሁን ማነብሯት ነው በእናተ እዚህ አሁን ትንሽ ብርዱ ምናምን እንትን እያላት ስለሆነ ለምን ቤርጎ ይዛት ሄዳ ታሞቃትም ልብስታ ማነው ደግሞ እስከዚህ ላከብን? ማን አይቶናል? ወደዚህ ስንገባ እኔ ሆን ብላ ማለት ነው፣ ሆን ብላ እያንዳንዷን ነገር የምትፈጽመው ታውቂያለሽ፣ እኔ ስህተት እንድሰራ ነው። በነገራችን ላይ የሆነ የሚከታተለን ሰው አለ ማለት ነው። እንዴት አሁን አይደል እንደ የመጣ ነው። እንዴት ትመጣለች እዚህ የሆነ የሚነግራት ሰው ከሌለ አይደለም? በቃ ሆን ብላ እኔን ስህተት ውስጥ ለመክተትና ማለት ነው። የሆነ እኔ መጥፎ ነገር እንደሆን ፈልጋ ነው። በነገራችን ላይ እያንዳንዷን ነገር እያደረገቻለች፣ ታውቂያለሽ አዎ፣ ይሻላል። ምንም ሰላም እያገኘን አደለም።